ሶስት አራት ሴት ጋር ያመነዝርባታል እዛች ጋር ይተኛል፣ እዛች ጋር ይተኛል፣ እዛች ጋር ይተኛል። እንደኔ ማስረጃ አለኝ፣ ይሄው ከሴቶች ጋር ይተኛል። አይ ሽጣት የለብሽም ዲቅር ነው ማለት ያለብሽ። እሱ ቺት አርጎ ነው አላረኩም። እሷ ቺት አርጋ ነው አላረገችም። የጤና ችግር ገጥሟቸው ነው? የለም ጭራሽ የጤና ችግር። በጣም ፐርፌክት ትዳር እንዳለው ደጋግሞ የሚያወራ ሰውን ጠርጥር፣ ቤቱ ችግር አለ። ለልጆቼ ልሰጣቸው የምችለው ትልቁ ስጦታ እናታቸው ደስተኛ ጤነኛ ሰክሰስፉል እንድትሆን ማገዝ ነው። ይፈርድብሃል። አንድ ነገር ስትናገር አንተ ትዳርህ እንዲሆነ ትዳርህ እንዲሆነ እኔ ግን አይሰማኝም። ልክ ከሶፊ ጋር ስንጋባ አንዳንድ ቦታ ተናግሬያለሁ፣ ዘመቻዎች ተጀመሩ። ምክንያቱም ብዙ ኮንፊዥን ትፈጥራለህ። ሲንግል ሆነ ከዛ ስትሰብክ ምናምን ጥሩ አይደለም፣ ከዛ መጸለይ ጀምር ምናምን በኋላ ከሶፊ ጋር ተገናኘን። እጸልይ ነበር ትዳር ላይ አስመን ብዬ መጸለይ ጀመርኩ። እዛ ሶፊ ናኝ አንድ የሆነ ችግር ገጠማት። እሷ የሆነ ችግር ገጠማት ገጠማትና አንድ ሰው ያስቸግራት ነበረ። በጣም ወደው ሰው ነው እሱ። ደግሞ ችግሬ ምናም ብለስት ስትነግር ዶክተር ወዳጅነህን በጣም ይወደዋል፣ ያከብረዋል፣ ይሰማዋል እሱ ነው። ከዛ ፊት አልተገናኘንም እና ሶፊ ከዛ ደወለች። እና ሶፊ አሽባባ ነኝ አለች። እሺ ሶፊ በዝማሪ አውቃታለሁ፣ መዝሙሯን ደግሞ እወደዋለሁ። ከዛ እንዳ አይፈልግ ይሄ ነበረ አንድ ጉዳይ ችግር ነበረኝ አለች። ከዛ ቀጠርኳት ቦሌ አካባቢ አንድ ሆቴል ረስቼዋለሁ ሆቴሉ ሆቴል። ከዛ ቀድማ ቀድማ ይደርሳለች እሷ ከዛ ወንድሚል ሰላም ልትለኝ ብድግ ስትል እዛ የሆነ መብረቅ ነገር መታኝ ነው ያልኩት። በጣም ታምራለች ምናምን። ከዛ ችግሯን እያወራችልኝ ዝም ብዬ ሰማታለሁ፣ አያታለሁ በስማ እንዴት ነው ምታ ከዛ በአስቸኳይ ልጁ እንደወልኩለት ዳ ታስጨንቃት ካሁን በኋላ እንዳትደውሉ ሁለተኛ ምናምን አለ። ችግሯን ፈታላት፣ ፈታ ችግሩ ዚ ሚዲየትሊ ቆመ። ከዛ ተግባባን፣ ተዋደድን ቆየና ተጋባን። ይ ሁለት ልጆች አፈራ ትዳራችን ተግዳሮት ነበር፣ ግን የውስጥ ተግዳሮት፣ የውስጥ ችግር ሳይሆን የውጭ ችግር ነበር። ልክ ከሶፊ ጋር ስንጋባ አንዳንድ ቦታ ተናግረዋል። ዘመቻዎች ተጀመሩ። ሁለተኛ ሚስቱ ነች፣ የመጀመሪያ ሚስቱን ፈቶ ነው፣ ይሄን ማረግ አትችልም፣ ትክክል አይደለም፣ ትዳራችሁ ኃጢአት ነው፣ ኃጢአትን የሰራችሁት፣ ምንም ማለት ከዛ እኔ ይቋቋማለሁ እንዲህ አይነት ችግር ምንም ስሜት አይሰጠኝም። ለሶፊ ግን ከባድ ነበር፣ እሱ ከባድ ነበር። ከዛ ያ የውጭው ተጽዕኖ በጣም ይረብሻት ነበር። በተለይ ሶፊ በጣም ይረብሻት ነበርና በሰላም እንዳንኖር ከለከለን። መጽሄቶች ይጻፋሉ፣ እስካሁን ድረስ የሚያስታውሱ ሰዎች አሉ። መጽሄቶች ይጻፋሉ፣ በጣም ብዙ ሺ ነው የሚሸጥላቸው። ከዛ የድሮ ሚስቴን ፎቶ ያመጣሉ፣ የሶፊን ያመጣሉ፣ እንደዛ ሊያረጋጋው አልቻለም እንጂ እኛ ብዙ ችግር አልነበረንም። በጣም ጥሩ ነበርን። ሁለት ልጆች ወለድን፣ ልጆቻችን አደጉ። መጨረሻ ላይ ግን መሰረቱ ጥሩ ስላልነበር ከዛ ተለያየ። ግን በጣም ጓደኛ ነን። በጣም በጣም በጥንቃቄ ነው ልጆቻችንን ያሳደግ። እዚህ ጋር ምን ልንገርመት? እሺ ቺልድረን ኦፍ ዲቮርስ የሚባል አለ የተፋቱ ሰዎች ልጆች የሚገጥማቸው ችግሮች አሉ። እኔ ያንን አውቃለሁ። ሳይኮሎጂስት ሰራ ፔፐርን የጻፍኩት ዲቮርስ ላይ ነው። ዋው ሜሬጅና ፍቺ ምናምን ትዳር የኔ በፔፐር ጽፌበት ከዛ ያን እንዳይመጣ፣ ያ ችግር እንዳይመጣ ልጆቻችን ላይ ሶፊን በጣም ኤክስትራ ትርፍ ጥረት አድርጋለች እኔም በጣም ኤክስትራ ጥረት አርጋለሁ። እና ግን ተሳክቶልናል። ልጆቻችን አሁን የሚገርም ፐርሶናሊቲ፣ የሚገርም ካራክተር፣ እንድጫዎች ሰው አክባሪዎች እንደሆኑ ለግራችን እና ተሳካል። በጣም በጣም በጣም ዋጋ ከፍለን ልጆቻችንን በጥሩ ሁኔታ አሳደግን። ያው የሚፈርድብህ አለ። አሁን አንድ ነገር ስትናገር አንተ ትዳርህ እንዲሆን ትዳርህ እንዲሆን ነብር ይለ። እኔ ግን አይሰማኝም። ለምን እንደማይሰማኝ ልንገርህ ብዙ ትዳሮችን አውቃለሁ እኔ ያልፈረሱ ግን ችግሮችን አውቃለሁ ቤቶች ውስጥ ያሉ ችግሮችን አውቃለሁ ሁሌ እንደው በቃ ትዳሬ ምናምን የሚል ሰው ከጀርባ ችግር አለው ምንድን ነው ዲፌንስ ሜካኒዝም ነው ሪያክሽን ፎርሜሽን የሚባል አለ እና ብዙ በቃ በጣም ፐርፌክት ትዳር እንዳለው ደጋግሞ የሚያወራ ሰውን ጠርጥር ቤቱ ችግር አለ እና እኔ ባይሆን ጥሩ ነበር ከሆነ በኋላ ግን ማንም ሰው ጀጅ ቢያደርግ ማንም ሰው አስተያየት ቢሰጥ በፍጹም አይሰማኝም በፍጹም ምክንያቱም ከአቅማችን በላይ በሆነ ጉዳይ ነው ሌላ ደግሞ ግምትም የሚገምቱ አሉ እንደዚህ ሆኖ ነው እሱ ቺት አርጎ ነው አላረጉም እሷ ቺት አርጋ ነው አላረገችም የጤና ችግር ገጥሟቸው ነው የለም ጭራሽ የጤና ችግር ይህ ኤክስተርናል ፋክተር የውጭ ተጽዕኖ ነበር ተጽዕኖ ያደረገብን በጣም እንተሳሰባለን እኔ ማምነው መሰለህ ለልጆቼ ልሰጣቸው የምችለው ትልቁ ስጦታ እናታቸው ደስተኛ፣ ጤነኛ፣ ሰክሰስፉል እንድትሆን ማገዝ ነው። ምክንያቱም እሷ አዝና፣ ልጆቼ ደስተኛ ሊሆኑ አይችሉም። እሷም ይህንን ታምናለች። ልጆቿ ጥሩ፣ ጤነኛ፣ ደስተኛ አባት ይኖረው ብላ ነው የምታምነው። በዚህ መርህ መሰረት እንተሳሰባለን። ሰላም ሰላማችን የጠበቀ ነው። ልጆቻችን ኮንፊደንት ናቸው፣ ደስተኛ ነው። ይሄ ማለት ፍቺ ጥሩ ነው ማለት አይደለም፣ አክሰፕታብል ነው ማለት አይደለም። አይደለም ባይሆን ጥሩ ነው። አማራጭም አድርገህ ባትወስዶ ጥሩ ነው። ሌላው እዚህ ጋር የምታየው ሁለተኛ ጋብቻ ሲሆን የፍቺው መጠን አሁን የመጀመሪያ ጋብቻ 50% ነው፣ የመፍረስ እድሉ ሁለተኛ ጋብቻ ሲሆን 75% ነው፣ የሚፈርስ እድሉ 75% ሁለተኛ ጋብቻ የመፍረስ እድሉ በጣም ከፍተኛ ነው። ምክንያቱም ችግሩ ሲመጣ የሚታይህ በሩ ነው። ግን ፍቺን አማራጭ አድርጎ አለማስቀመጥ ጥሩ ነው። ያ ማለት ግን አቢውዝ እየተደራረጉ ለምሳሌ ባልሚስቱም እየደበደበ ምናምን እንደዛ፣ አይ እግዚአብሔር ፍቺን ይጠላል ብለን ደግሞ አፈነናቸው ማስቀመጥ ደግሞ የለብንም። እሱ ደግሞ ቻለንጅ አለ። አንድ የገጠመኝን ነገር ልንገር፣ እንደውም ፍቺ ላይ ትንሽ እንድጠነቀቅ ያደረገኝ አሜሪካ ሀገር ነው፣ አንዱ ከተማ እና አንዲት ነርስ አውቃለሁ። ሲሄድ እዛ በየአመቱ ይሄዳለሁ። በጣም ትነች። በጣም ደስተኛ ነች። ቤተክርስቲያን ውስጥ በጣም ትዘምራለች ምናምን። ከዛ ባሌ መጣ አለች። አላስታውስም ከኤርትራ ይሁን ከኢትዮጵያ ባሌ መጣ አለች። እግዚአብሔር ይመስገን፣ እንኳን መጣልሽ አልኳት። በአመቱ ሲሄድ ከባሌ ጋር ተለያየሁ አለች። ኦ ምንድን ነው ናም ስላት፣ ይሰድበኛል፣ እንደዚህ ነው እንደዚህ ነው ብላ አስረዳች። ከዛ እንግዲያው እንግዲህ ወይ ሰፕሬት አድርጋችሁ ቆይታችሁ ብዬ አለፍኩኝ አስተያየት አልሰጠው እኔ ከተመለስኩ በኋላ የቤተ ክርስቲያን መሪው የተሰበሰቡና በፍጹም መፋታት የለብሽም አለት በፍጹም እግዚአብሔር አይወደው ፍቺ ኃጢአት ነው መለየስ አትችም ረ እንደዚህ እየተደረግኩ ነው ቤት ውስጥ ላሉት በፍጹም ቤተ ክርስቲያን ማታገለግል ምናምን አላት ከዛ ተመልሳ ገባች ተመልሳ በገባች በሁለት ወሩ ቤዝመንት ውስጥ ራሷን ሰቅላ ተገኘች። ራሷን አጥፍ አሁን እቺ ሴት ጨንቆኛል፣ አቢውዝ እየተደረግኩ ነው፣ ቤታችን ውስጥ ያለው ነገር ከባድ ነው፣ አልችልም እያለች አስገድዳ አንገቷን ይዘህ ትዳር ፍቻ የውድም እግዚአብሔር ብለህ አስገብተህ እንደዚህ ስትወንድ ብትኖር ነው የሚሻለው፣ ብትፈታ ነው የሚሻለው። እያንዳንዱን ትዳር ማየት ያለብህ በስፔሻል ኮንሲደሬሽን ነው። ምንድን ነው ያለው? ምን እየተደረገች ነው ልጅቷ? ሰውየው ምን እየሆነ ነው? ምን እያደረገችው ነው? ምን እያደረጋት ነው?